የቸገረው ሰው ሀሳቡ በብር እንደሚቀይር ራሄል ትናንትና የብሌን ምነው እናት የጽናት ጓደኛዋ እናት በብር ደልላ ጽናትን ጋር ለማለያየት ወይም ደግሞ ለማጣላት በጥቅማ ጥቅም ደልላት ሄዳ ብር ሰታታለች፣ አይተና መኝም ነበርን። እቺ ምስኪን የብሌን እናት ያለባትን ችግር አይታ እራሷም ታማሚ ሆና እንዲሁም ደግሞ ምንም ገቢ እንደሌላት ልጅዋም ሁሌም በሽሮ ከምታሰቃያት ወይም ደግሞ ሽሮ ከማበላት አንድ ቀን ስጋ አበላታለሁ ብላ ያን ብር ተቀበላታለች። ያ ማለት ችግሯን እንጂ ይሄ ነገር ለመቀበል ፈልጋ አይደለም። ያለችበት ሁኔታ አይታ ነውና፣ የሆነ ነገር ትዝ አለኝ፣ እነግራቸዋለሁ መጨረሻው ማለት ነው እንግዲህ ብልን ቆይቶን ቢሆን ገብቷት ይህን ብር እንድትመልስና ይህን ብርማ የኛ አይደለም አለቻት። እኔ እንደው መርቄ ሳልጨርስ ብሩ ልትወስጂ ነወይ ነው ወይ ስትላት፣ አዎ የኛ ስላልሆነ ወስጄ እሰጣታለሁ። እኔ ስጋ ገዛበታለሁ ብዬ ነበረ፣ ልጅ የእኔ ሳይሆን ያንቺ ሁሌም በሽሮ ቀቀልኩ ሽኮ አለቻት። አይ ችግር የለውም ስጋ ከሆነ እኔ ኬትም አምጥቼ እሰጥሻለሁ ብር ስጋ ትገዣለሽ። ይሄ የእኛ ብር አይደለም ብላ እናትየዋ ሳትወድ በግድ ብር ወሰደችባት። ጥሩ አድርጋለች። ከኋላ ግን በጣም አለቀሰች ብሌን። ምክንያቱም እናትዋን የእሷ ስጋ ለመግዛት አስባ ችግሯም ተረታ ልመልሰው አልመልሰው እያለች ተወዛግባ ብሩን ተቀብላ ማልቀስ ጀመረች። ተመልስላት ይሁን አትመልስላት መልሳ እናቷን ትሰጣለች የሚለውን ዛሬ እናያለን ማለት ነው። ራሄል የሰራችው አንዱን ተንኮል ይሄ ነበረ። ሁለተኛ ተንኮል ምንድን ነው አደረገችው? ከአባቱ ጋር ለማለያየት ነበረ ከጽናት እንዲለያ ያደርገው እንቢ ካለ ልጄም አይደለህም ብለ፣ ይህንን አማራጭ ስጠው፣ ያለዛ ምንም ምክንያት አላገኘውም። እንደው እኔ ለማለያ ስሞክር እነሱ የበለጠ እየተገናኙ ነውና፣ አንተ ትችላለህ ይሄን ማድረግ አለብህ ብለው ሰውየው ደግሞ እሺ ብሎ ተቀብሏል። ሰውየው ፍርሃቱ ትላንትና ነግረዋለች። ምክንያቱም ባቢና ጽናትን ከተጋቡ ይህ ንብረት ይህ ሀብት እንዴት ሆኖ እንደመጣ በምን ሆኖ እንደመጣ ስለምታቅ፣ ይህ ነገር ይነጥቆሃል፣ ባዶህን ያስቀሩሃል፣ ይህን ካላደረግ ብላ ስትሞላው ሀሳቡ ምንም ሳያምታታ ቅብል አድርጎ ተቀብሏል። ይሄ ነገር ተሰማምቷል። እውነት ነው ይሄን ሀብት ሳይደክምበት ሳይለፋ አጋጣሚው የመጣ ነገር ነውና ምንም ከዚህ በፊት ያላየውን ሀብት ያላየውን ብር ገብቷል እጁ ላይ ስለዚህ የገባው በምንም ታምር መውጣት ወይም ደግሞ ማስወጣት አይፈልግም ስለዚህ ራሔል ያለችው ሀሳብ መቀበል ነበረበት ጽናትና ባቢን ማለያት ወይም ደግሞ ማራቅራቅ ስለዚህ ይህን ተቀብሎ ትናንትና ምርጫ ሰጥቷታል ለማን ለጽናት እኔ እኮ መሰለኝ በቤት ወጁ ያለሽ ወይ ስላት አዎ ካለችው በቃ ተጋቡ ልዳረችው እንደዛ የሚል ሰርጉም አፍጥኑት የሚል ነው መሰለኝ እሱ ግን ምንድን ነው ያለው ከዚህ በኋላ ከሱ ራቂ እንደማትፈልጊውም ንገሪው አንቺ የሱ የምትገቢ ሴት አይደለሽም እባክሽ ከሱ ጋር ራቂ ያላት ለምን አንድ ያለው ልጅ አይደለም ወይ? ሌላ ልጅ የሎትም። በአንድ ልጅ እንዴት ጨከኑ? ይህን ካላደረግኩ ስትል ይህን ካላደረግሽ ልጁ በር ላውጥቼ ጎዳና ላይ እጥለዋለው። ወይ አንቺ ይላል፣ ወይ እኔ ይላል። ይሄን ምርጫ ስጭ ብሏል? አያችሁ፣ ይህ ሁሉም ስራ የማን ነው? የራሄል ተንኮለኛ ሰዎች መኖር ነው። አሁን ነው ጽናት ፈተናሽን የበዛ ሰሞኑ ራሄል ሄዳ የጋሽ ግርማ ምንድን ነው አለችው? ከግባቢ ጋር እንድትርቅ ካልሆነ ሕይወቷ ማስወግዳለሁ ብላ እንግዲህ የጋሽ ግርማ ነግራለች። ይሄ ነገር ደግሞ እንዳትነግራት ከነገርካት ሁሉም ነገር እንዲፈጠን አደርጋለሁ ብሏ ማስፈራሪያ ሰጥታለች። አያችው፣ ዛሬ ደግሞ ማነው ጋሽ መስፍን ደግሞ የጽናት ይሄን ብሏታል። ግን ይሄ ሁሉም ካወቁ ምን ይሆን? ምን ያደርጉ ነበረ? ለምሳሌ ጋሽ ግርማ ደፍረው ይሄን ቢነግሯት ጽናት ትጠነቀቃለች። እኔታንት ብያለው የሆነ ፍንጭ መስጠት አለባቸው ብዬ አስባለሁኝ። ራሄል እንደዚህ ብላ ካስጠነቀቀች፣ ጋሽ መስፍን ደግሞ የጽናትን ይሄን ስለተናገሩ እሷም ደግሞ የባቢ መናገር አለባት ዝም ብላ በድፍኑ እኔ ባቢ አልፈልግህም በቃ አልወድህም፣ ማለት አትችልም። ይሄ ሁሉም ብዙ ነገር አቅዷል። ይህም ደግሞ ይህን ከማለት አባቱን የሰጧትን ምርጫ መናገር አለበት። አባትህ እንዲ እንዲህ ብለኛል ብላል። ያኔ ምርጫ ይፈልጋሉ። ይሄ ነገር እንደሚመጣ ጽናት ጠንቅቃት ታውቃለች። ምንም አላማረኝም፣ ብዙ የሚያስፈራኝ ነገር አለ፣ የአባቴ ጉዳይ አለ፣ በአንተ ጉዳይ ደግሞ ራሄል በጣም በኃይለኛ ነው መፈራት ብላ ስትነግረው፣ ባቢ ግን ምንም አልመሰለውም። ጭራሽ ጋርም ጋሽ ግርማ ሲያስጠነቅቁት ምንድን ነው አሉት፣ እባክህን ምንም ብሆን ከልጅ ጎን ልጅን እባክህ ሲሉት፣ እኔ እያለሁ ምንም አትሆንም ነው ያለ። ስለዚህ እሱ ምንም አያስብም። ጽናት ግን ይሄ ነገር ጠንቅቃ ታውቃለች። ብዙ ነገሮችን አስፈርቷታል። ሌላ ደግሞ ጓደኛዋም ደግሞ ሄዳ እንደበከለቻት ከሁሉም ሰው አረቃ ብቻውን ልታስቀራት ነው ፈለገችው። እኔ የገረመኝ ብር ሰው እንደሚቀይር። ያው አንዳንዴ ሰው ወዱ አይደለም ሀሳቡን የሚቀይረው። አንዳንድ ሰዎች ሄደው የማይፈልጉትን ነገር በደካማ ጎናቸው በችግራቸው ይገባሉ። ያኔ ምንም ጠንካራ ቢሆኑ ምንም ሀሳብ የማይለውጡ ከሆነ ካሉበት የሚወጣቸው ነገር ካገኙ በእርግጠኝነት እንደሚቀይር ትናንትና የብሌን እናት አይቻለሁ። እሳቸው ምሳሌ የሆኑ እንጂ ከድራማው ስንወጣ ብዙ አሉ። የሆነ ነገር ማድረግ ሳይፈልጉ በግድ የሚያደርጉ ብርም ይሁን የሆነ ነገር ተሰጣቸው የሰው ሕይወት ድረስ የሚያጠፉ ሰዎች አሉ። ሚዲያ በሽ ነው እንደምታዩት፣ እንግዲህ የአደባባይ ምስጥር ነውና ይህን በድራማው መልክ አድርገው ያቅርቡት እንጂ ብዙ እንደዚህ ወንጀሎች በብር ጉቦ ተሰጥቷቸው የሚሰሩ ሰዎች አሉ። የሉም እንዴ? ዋሸን እንዴ? አይደለም እንዴ? ስለዚህ በድራማ መልክ አቅርባቸው ስላመጣቸች እናመሰግናለን። ሰውም ይማርበት። ምንም ጠንከር የሆነ አንድ ሰው ብዙ ችግር ካለበት ከዛ ችግር ለማውጣት ሲል በቃ ማድረግ የማይፈልገው ነገር፣ መናገር የማይፈልገው ነገር በግድ ያን ችግሩ አንዳንዱ ደግሞ ማስፈራሪያም ጨምር። ይህ ካላደረግ፣ ይህ ካልተነገር ህይወትህ ታጣለ፣ ልጅ ታጣለ፣ ይህ ነገር ታጣለ እያለ ማስፈራሪያም ጭምር አለ። የለም እንዴ የማደባባይ ሚስጥር ነው፣ ይወጣል። ግን እኛ አንዳንድ ሰዎች የግድ እኛ ጋር ካልደረሰ የማናምነው ነገር አለና፣ ያው በድራማ መልክ ቢሆን አቅርበውታል። እስቲ ዛሬ ደግሞ ምን ይዞልን እንደምንመጣ የሚመጡ በተስፋ እንጠብቃለን ሲያደርሱን እናደርሳቸው ምንም ችግር፣ ቢበዛባችሁ ሀሳባችሁ አትለውጡ ነው ብለው እኔ ምንም ቢያስፈራራችሁ ሰላማችሁ